ጉሽ ጠላ እና አረቄ በሕይወት ጎዳና በስካር መንገድ ላይ የሚሄድ አንድ ሰው ፊቱ ተጨማዶ በአረቄ ወዘና አካሉ የወዛው ከወገቡ እጥፍ በመሬት ተቃርቦ የእጁ መንቀጥቀጥም ከደምሶ አልፎ የአካል መንገዳገድ ለመውደቅ ተቃቶ የአፍ መንተባተብ ቃላትን ሰባብሮ በሰከራም ዜማ ጮቤ እያረገጠ መንገዱን እያጣ መንገዳገል ሐሜት እየቀናው ሰካራም ተባለ፣ በአፍ ተተርትበው በአፍ ተገመደ። አረቄን ሳያውቁ ሰካራምን ማማት፣ ጉሽ ጠላ ሳያውቁ እንትፍ እንትፍ ማለት፣ የተንገዳገደን በሐሜት የጣሉ የናወዛ አምሮን ባሉ ስሚ ያባዙ ብዙም የነሱ የዘመንን ቁርሾ ከነሱ ሸሽቼ መለከት ነበር ቅኝ አስታውሺ እኔ ከዘመና ሳልሸሽ በትላንትናዬ ከአረቄ ወግኛ አረቄ አስቀድቼ መለከት ነበር ካረቄ ቤት ሆኜ የመዝን ነበረ መለኪያ ሳይዙ ምንምም ሳያውቁ ሰከራ ምንም ያሙ የሚመዘኑበት በመለኪያ ነበር። ሀመት እየጠጡ ፈዳቸውን ይዘው በሰዎች ጉበት ላይ እያንጠበጠቡ ታዲያ እነዚህ ሰዎች መለኪያን ሳይዙ በሚለካሉ ደግሞም ጉሽ ጠላ ሳያውቁ ሳያውቁ እንተፍትፍ ቢሉ በስካር ኑሮ ግን ባረቄ መለኪያ የሚለኩትን ሰው እነሱ ቢያስጠሉ ለመወጥ ቢጠፉ